የኔም ብሎ ባንክ ቤት የለኝም። የጭራ ክፍ ያሉ እንትና የማሜ ጡት ነው የሚያል ማሜ የምትባለውን ጎንደርዋ ታቋራላች። ተሷ ይበልጣል። ይበልጥ አታካብዱ። እሷ ሁለት ልጅ አጥበታለች። የስንት ልጅ እናት ነሽ? አራት አምስት ይሆናሉ። ጋይስ የኳስ ነገር ምን አንባለ፣ ስልኩም ጌም አልክን ብሎ እስካሁን ድረስ እስቲ ቆይ አባቱ ነው ወይላ እስቲ ቆይ ወይ ላበላሽው ነው ይለይለት። አላዛ ደሞ ወይ አለ። አንዳንድ ሰዎች ደግሞ በማያገባቸው አትግቡ። በማያገባው የሚገባ ሰው ነምበር ዋን አለቀኑ አለቀ ነው፣ ያረጃል። ገባችሁ ነምበር ቱ ብድር ይበዛበታል። ነምበር ስኒ ጤናው ይዛባል። ነምበር ፎር አለቀ ነው ይሞታል። አለስ በማያገባው የሚገባ ሰው በቃ እነዚህ ነው የሚያስተናግደው በህይወቱ። አለቀናችሁ፣ እንዲያት ሞቱ። በማያገባችሁ አትገቡ። እኔ ለእናንተ ብዬ ነው ነበረ። ፋይፍ መንገድ እያያ ይሄድም በቃ አወላክ ፎት የሆነ መኪና ስር ሂዶ ተፍ ይላል። ህይወቱ በዛ ይቋጫል። በማያገባችሁ ለመግባት ተቆጠቡ። ሬሊ ነው አሁን የነገርኳችሁ። ተናገርከ። ነምበር ሲክስ እያለ ይቀጥላል። በሞት ተጠናቀቀ። አንድ ሰው ከሞተ በሞት ተጠናቀቀ። ሌላ ነምበር ሲክስ የሚባል ነገር የለም። ታፕ ኮፕሊንክ አድርጉ ምንም አይከፈልበትም።

ይቁምሽ ይቁም፣ የውሻሸት አለት ታብ አድርጉና አንድ ሺህ ሰው ይጓገ የምን ሊጨዋል። እቺ ሴትዮ ደግሞ ምን አባቷ ነው እዚህ እንትን የሚለኝ እንትን የሚለኝ ቴሌግራም ላይ ትላለች እስከ አለም ዳርቻ ነው ብሎ

ይሄድ ማለት ነው። አቆራረሱን በእጄ ስለቆረስኩት ነው እንጂ ወንዴ በቅታ እንደተጋገረ ለዛው፣ ግን አቆራረሱ በካራ የለም፣ ዝም ብዬ ነው እንተ ያልኩት። እንዴ ጣማ ጠይቁኝ። ይሄ ጾም ፍቼ የኢድ ጊዜ የሚጋገር ደቦ ኢትዮጵያ በሻ

ሀሳብ ይነክሰራል በመንጋገር ሸው በታ ላይ እፍሮን ትከቸዋለች። ኦሬዲ ከሰላሳ አምስት እስከ አርባ ደቂቃ እፍሮን ውስጥ ይቆያል። ከዛ ሲወጣ የኔ እናትዬ ዲንግል ዲንግል የሆነ ማንም ያልነካው ማንም ሚኒማም አንበሳ ወረደ ብዬሽ አበባው እዛ እንትን ውስጥ ስንታ እንደ ቆዶቅያው አንቺ አበባ ወረደ ብዬሽ እንትን ምዲ አንበሳ ወረደ ብዬሽ። ያንበሳ ያልነው እንግዲህ እንግዲህ እርች እኮ ሁል ጊዜ ነው የምሰጭኛል። ለወድ ፈጣሪ አበስቶ ይስጥሽ። ፈጣሪ ተክፉ ነገር ይጠብቃችሁ። ለእኔ የምሰጡኝ አብዛሃኛው ሰው ወደ አሜሪካ፣ ጀርመን፣ ጃፓን ላለ ነው እንጂ አረብ ሀገር ላለ ስጦታ መስጠት እራሱ አይፈልግ። እውነት ነው። አረብ ሀገር ላይ ደሞ ሆነው አበባ ለሚሰጡ አረብ ሀገር ላሉ ሴቶች አበባ ለሚሰጡ ሰዎች በጣም ትልቅ ክብር አለኝ። እኔ ብቻ ሳይሆን አረብ ሀገር ሆነው ራሳቸውን ለማሳደግ የሚንቀሳቀሱ ሰዎችን መነሳሳት ይሄ በጣም የተወደደ ነው። ፈጣሪ ውድድ ርች አመሰግናለሁ እና ምንድን ነው እንዲህ ሀዘን ብቻ ስመጣ እንዲህ በዚህ ደግሞ ብቻ ስመጣ ጨርቅ ነው ይላሉ። ጨርቅ እየጠቀጠቀኝ ነው። እኔ የምጠቀጠቀው ከላይ ነው ከላይ ነው። ይሄ ደግሞ ምንድን ነው የሚለኝ እውነት ዲነሻል ሳ ሽብሬ ዳቦንጭስ ወላይ ርቦኛ ላይ ገርምሽ አንድ አፈር አባሽ ሽብሬ ሽብሪ ወላሂ ርቦኛል፣ አይገርምሽም? ሩዝ የበላው ቀን እንደዚህ ሩዝ ነበር ምሳ። ቴምር አካውንቴ ለሳውዲዎች ብቻ ፕራይቬት ሆነ። ምን ታያለሽ? ሳውዲዎች ብቻ ናቸው የሚያዩት ቪዲዮን አካውንት የማያት የሚችሉት ይበቃሃል ሳውዲ ታየው። ቀላል ሳውዲ ከአሜሪካ ጋር እየተወዳደረ ነው። ይሄ እኮ ሳውዲ እንጋግር አለ። ደግሞ በእጄ ነው የጋገርኩት። የኔ ሚስት ግን አበረቻትን በዳቦ አጋገር ኧረ፣ በፈጣሪ በዳቦ ማንም አያህለኝ። የኔን ዳቦ የኔ ሚስት የጋገረች እንደው ዳቦ እኮ ይኸውልሽ፣ ሁለት ቀን ሶስት ቀን እበላለሁ። አትቀርም ተኔ ግቢ። ኧረ ይሄንን ተይው

በቃ አዋጡልኝ አዋጡልኝ። ወደ ሀያ ፋውል ኮያ በግርማ መጎስ ነበረ እንደው የነገር አንድ ሰው ቤተሰብ አንድ ሰው ትክክል ናት። እስኪ አንድ አበባይ ነው ተማመነብሻለሁ። አንችን ጠርቻ አላፍርም። ኦ ሞልቷል። አንችን ጠርቻ አላፍርም። ሳይሞላ ሳውዲ እንትን እኮ ነው በየቀኑ እኮ ስለምታዩ ነው ላይብ ላይ ቁጭ ብዬ፣ እንጂ እኮ እንደውም ከአሁን ነው የጨመርኩት። አይገርምሽም? ወላሂ እውነት ለመናገር እንዲያው እዛ ተርክ እንዲያው ምቼ መታው ቃሪ እዛ ተርኮ አይደለም ኢትዮጵያ ገብቼ እስር ቤት ስለነበር ወዘት እኮ ነው። እዛ እኮ ነው እንጂማ ያ እኮ ነው አሁንማ እየተመለስኩኝ እኮ ነው። አታይም ና ዱባይማ ተስማምቶኛል። ወላሂ እምተኛው እንቅልፍ ራሱ አይጠገብም። ሳውዲ እኮ አልተኛም ነበር። አንዳንድ ጊዜ ታፕ ታፕ እያደረጋችሁ ቤተ ታፕ ኮፕሊንግ አድርጉ ሁላችሁም።